የብዕሩን ቀለም እንደ ምድር አሸዋ እየዘራ ያንን ትውልድ ከዚህኛው ጋር በዘመን ድልድይ ላይ እያሸጋገረ ዛሬም አሻራውን እያኖረ ይገኛል። የሙዚቃ ደራሲ ይልማ ገብረአብ ይረገም የተሰኘው የመጀመሪያ የሙዚቃ ግጥም ድርሰቱን በ1974 ዓ ም ለአንጋፋው ድምፃዊ ሙሉቀን መለሰ ነበር የሰጠው። ይህ ዘፈን ከራሱ ሕይወት ጋር የተገናኘ ነውም ይባላል። በጊዜው የፍቅር ጓደኛው የነበረችውን አይናለምን የአይኔ ነገርማ በማለት በቅኔ ያወሳበት ስራው እንደሆነም ይነገራል። ለብዕሩ ዋጋም በጊዜው ሁለት መቶ ሃምሳ ብር ነበር የተከፈለው። በዛሬ የሙዚቃ ትንተና ሰዓታችን እዚህ ሙዚቃ ላይ ቆይታ እናደርጋለን። ለቆይታችን ደግሞ እንግዳ ጋብዣ አለው የስነ ጽሁፍ ባለሙያ ደራሲ ቶማስ ሳዕሌ አብሮኛለሁ። ቶሚ እንኳን ደህና መጣ። እንኳን ደህና ቆየ ይረገም ቆንጆ ስራ ነው ቆንጆ ቆይታ እንደምናደርግ ተስፋ አደርጋለሁ ም ተስፋ አደርጋለሁ ሙዚቃው የሚጀምረው ራሱን በመርገመው ገጸ ባህሪው ይህንን እርግማን ምን አመጣው ኢትዮጵያ ሙዚቃ ውስጥ ይህን ዘፈን አንደኛ ዩኒክ የሚያደርገው አንድ ሰው ቢያጠፋ ሪግሬት ያደርጋል አጠፋው ይላል ተሳሳትኩ ይላል ወይ ቅርታ ይጠይቃል እንጂ ራሱን አይረግምም እና ራሱን እየረገመ ነው የሚጀምረው ሌላ ይሳመበትን ከንፈር ሌላ ያሰበበትን ልብ እየረገመ ነው የሚጀምረው። እና ለዛ ነው አሁን ወደ ለልጅቷ የሚዜ መላት ካራክተር ይሄ ሰማያዊ ቀለም ሰጥቷታል፣ መለኮታዊ ወደ ሆነው ቀለም አስጠግቷታል። ልጅቷ ከሰውነት ግዛት ወጥታለች። ገባ ወደ ሰማያዊው እየተጠጋሽ ነው ልጅቷ የሚዜ መላት ካራክተር ማለት ነው እና ከምታምነው አምላክ ጥሩ የሚምጣ መጥፎ የሚምጣ ከሰማይ እሳት ቢዘንብ እንኳን ተመስገን አሜን ብለህ ነው መኖር ያለብህ እንጂ ወደ ሌላ አትሄድ እና ያቺ ልጅ ሚዜ ምላት ሴት ከሰውነት ግዛት አውጥቷታል። ያው ፍቅር ደግሞ የሚያደርገው እንደዛ ነው ማለት። በጣም ኤክስትሪም የሄደ ፍቅር በጣም ልዩ ሰው ሆና ነው የምትታየ። ከሰዎችም ደግሞ ማሰብ ከባድ ነው። ከባድ ነው። ሁሉንም አካላቱን እየረገመ ከመጣ በኋላ የአይኔ ነገርማ ይላል። እዚህ ላይ አስምረን ትንሽ ብናወራበት ደስ ይለኛል። አይን ላይ ነው ብዙ ነገሩ የሚከወነ አ እንግዲህ በአይኑ በኩል ብዙ የመጣ ምኞት አለ ማለት ብዙ የፈለጋቸው ነገሮች አሉ። ወደ ሌላ ሰው ከመሄዱ በፊት መጀመሪያ ያያል። ያንን ሰው ይመለከታል። ምኞት ይፈጥርበታል፣ ፍላጎት ይፈጥርበታል። እና አይን ያው ተጋላጭ ነው ለምኞት በተለይ ወደ ሌላ ለመሄድ ወደ ከዛች ሴት ውጭ ለመሄድ አይን በጣም ተጋላጭ ነው። እና ለዛ ነው የአይኔ ነገርማ ገና ብዙ አለበት የሚለው። አይኑ ከአልፎ ከሄደው ወይ ሌላ ከሳመው ከንፈር፣ ሌላ ካቀፈው ክንድ በላይ አይኑ አዎ ፈጥሮበታል፣ ብዙ ነገር ፈጥሮበታል ማለት ነው። እና ሙዚቃው በጣም የሚገርም ሙዚቃ ነው። የልማ እንግዲህ በወጣትነት ጊዜውን የጻፈው ወጣትነት ደግሞ ፉል ኦፍ ፍቅር ነው። በቃ የምታፈቅርበት ጊዜ ነው። በቃ ኤክስትሪም ሄደ የምታፈቅርበት ጊዜ ነው እና ያ ነው የአይኔ ነገርማ ገና ብዙ አለበት የሚለው። ያው በቅኔውም በኩል አይን አለም ፍቅረኛውን በስውር ማስገባቱ ነው ይልማ። እና በጣም ደስ የሚል አገላለጽም ነው። እንደ ቄሱ ጭራ እንደ እንዝርቷ ብናኝ ይኸው መጣውላት ደግማ ታንገላታኝ ይላል ደግማ ምን አይነት በዛ መንገላታት ውስጥ ያለው ምቾት ምን አይነት ነው እንዲህ ዝም ብለን እንደ ስነ ጽሁፍ ስናየው አዎ አሁን ለምሳሌ እንደ ቄሱ ጭራ እንደ እንዝርቱ ብናኝ ይኸው መጣውላት ደግማ ታንገላታኝ ስትመጣ እንኳን እንደምታንገላታው ያውቃል ማለት። ይሄ በጣም ቅድም እንዳልኩ ነው፣ ምቾት አልባ ነገር ትሰጠዋለች ማለት። ታፈቅራለህ፣ እዛ ፍቅር ውስጥ ግን ደስታ ብቻ የለም፣ ገባ ጉዳት አለ። ለምሳሌ ጽጌሬዳ አበባ ብትወድ ጽጌሬዳ አበባ እሾዋላት ትደማለ፣ ትወግሃለች፣ ግን መውደድህ፣ ያ ህመም ጣፋጭ ህመም ነው። ያንን ህመም ጣፋጭ የሚያደርገው ያንን መንገላታት ጣፋጭ የሚያደርገው ወይ ምቾት አልባ። የሆነውን ነገር ምቾት የሚሰጠው ምንድን ነው? ፍቅር ነው። ስለሚወዳት ብታንገላተውም ይፈልጋታል። ምክንያቱም አብሮ መሆን አብሮ ከእሷ ጋር መሆን ከእንግልት ምቾት አልባ ከሆነው ከጉዳቱ ከህመሙ በላይ ነው። ያን የሚፈጥረው ደግሞ ፍቅር ነው። እያንገላታች ትፈልጋታለህ። አብርሃን ልትሆን ትፈልጋለህ። እየጎዳችህ እንኳን ትፈልጋለህ። አብርሃን ልትሆን ያን የሚፈጥረው ደግሞ እራሱን ከመርገም ይወጣል፣ ከጸባሪው ከዛ፣ እርሷን ደግሞ ወደ መውቀስ ይሸጋገራል። ሰፊው መንገድ ሳለ ለመመላለሻ፣ ልቤን አረገችው መነሻ መድረሻ ደግሞ ይላል። እሷ ወደ እሷ ደግሞ ይሄዳል። ብዙ ጊዜ አእምሯችን ማለት እንጠብቃለን። ይሄ የመጠበቅ የመናፈቅ ህመም አለው። የምትወደውን ሰው ከዛሬ ነገ ይመጣል እያልክ ትጠብቃለ። ያ ህመም አለው። ስለ እሷ እኮ በጣም ኔጌቲቭ ነገርም እንደው እዛው ተቀመጪ ምናምን ይላል እኮ፣ አትምጪ ምናምን ይላል። ብትመጣ እኮ ደስ ይልሃል፣ ግን መቁረጥ ደግሞ ትፈልጋለህ። የምትቆርጠው ምትቆርጠው ደግሞ ወደ እሷ ኔጌቲቭ ነገር ስትሄድ ነው። ስለ እሷ ኔጌቲቭ ነገር ማብሰልሰል ስትጀምር ወደ መተው እንደም፣ ባትመጣ ነው የሚሻለው። እንደም መታ ምን ታደርጋለች ምናምን ትላለ። እና ህመሙን እየሸሸ ነው ሙልቃ ሙዚቃዎች ውስጥ እንደዚህ አይነት ነገሮች አሉ። መገፋፋት፣ አንደኛውን ካንደኛው ማጣላትና እንዲያፈርስ መፍቀድ አለ እና ግን የሰው ይሄ ኮንሽስነሳችን ራሱ እንደዚህ ነው። አንደኛው ይጋጭብናል። ትፈልግ አለ፣ ደግሞ አትፈልግም። አንዳንዴ መውደድና መጥላትን ራሱ ክሊር በሆነ መንገድ ላታክ ትችላለ። ገባህል እና ሙሉ ቀን እንደዚህ አይነት ግጥሞችን እርስ በርስ የሚገፋፉ ስንኞችን የሚያስገባበት አንደኛው መንገድ። ሰዎችም እንደዛ ነን እኛ። ቦታሽ እንኳን ታውቆ እንደ ኢየሩሳሌም አይጨንቀኝም ነበር መጥቼ ብሳለም ይላል እዚህ። ይሄ አሁን እንግዲህ በጣም ሲምቦላይዝ ያደረገበት መንገድ በጣም ከባድ ነው። ኢየሩሳሌምን ተመልከት ኢየሩሳሌም ለክርስቲያኖች ያለውን ቦታ እይ። ማለት ለክርስቲያን ኢየሩሳሌምን መሳለም ክርስቶስ እንደመጨበጥ ነው። ገባህል? በጣም ትልቅ ቦታ ነው ያለው። እንግዲህ ይችን ሴት ሲምቦላይዝ አድርጎ የገለጸበት መንገድ በኢየሩሳሌም ነው። ለዛ ነው ይሄ ከሰውነት ግዛት ሰውነት ካለበት ገደብ አውጥቶ ወደ ሰማያዊው ወደ መለኮታዊው ወደ ሆነው ቀለም አስጠግቷታል። የምን በጣም በሚገርም ሁኔታ በመጨረሻዎቹ ስንኞች ውስጥ እቺ ሴት መታለች። የመጣችው ግን እሱ ጻድቅ ሆኖ እያለ አይደለም እሱ ካፈረሰ በኋላ ወይም ደግሞ እሱ ወደ ሌላ ሴት ከሄደ በኋላ ነው። ለዛ ነው እስካሁን ድረስ ራሱን የሚገርመው ና የመጨረሻውን ስንኝ ለመጥቀስ ያክል፣ ስትፈለግ ቀርታ፣ እሁድ ቀን በሰንበት ባዘቦት ቀን መታች፣ ጻድቅ በሌለበት ይላል። ለምንድ ነው በሰንበት የፈለጋት ገባ? ምክንያቱም ሰንበት ፈጣሪን የምታመሰግንበት ከስራ አርፈ እንትን የምትልበት ሰው ለጽድቅ የሚቀርብበት ቀን ነው ያንን የፈለጋት አያደል? አሁንም ቢሆን ሰዋዊ ከሆነ ነገር እንዳወጣት የምታየው በዚህ ነው። እና ግን እሷ በምን ቀን ነው የመጣችው? በዛ ቀን አልመጣችም፣ ባዘበቱ ቀን መጣች። ጻድቅ በሌለበት ይላል። ጻድቅ፣ ጸበል፣ ጻድቅ ነው ምንም በሌለበት ማለት ኢቨን ለእሷ ያለው ስሜት እንኳን እንትን እንዳለ፣ እንደወጣ፣ እንደቀዘቀዘ በፈለጋት ጊዜ እንዳላገኛት ነው የሚገልጸው። ሁለተኛ ነገር ደግሞ ብዙ ጊዜ በጣም ኦብሰስድ ሆነን የምንፈልገውን ነገር ብዙ ጊዜ ያንን ነገር መፈለግ ስናቆም ነው የምናገኘው እና ያንንም ኢንተርፕሬት ለማድረግ ይመስላል። እንግዲህ ይልማ ገብረአብንም ሙልቀንንም ይህንን ቆንጆ ስራ ስለሰጡን እጅግ በጣም እናመሰግናቸዋለን። በጣም በጣም እናመሰግናለን። በጣም ትልቅ ስራ ነው የሰጡን። ቶሚ፣ አንተም ስለ ቆይታችን እዚህ ስቱዲዮ ድረስ መጥተህ ስላዋጣህ ሀሳብ እጅግ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። ምን ስለጠራህ፣ አክብረህ ስለጠራህ። ተመልካቾቻችን ከቆይታችን እንዳተረፋችሁ ተስፋ እናደርጋለን። ደግሞ ሳምንት በሌላ ሙዚቃ ከሌላ እንግዳ ጋር እንገናኛለን። ስለ አብሮነታችሁ እናመሰግናለን።